ውድ የሶለዳ ሚዲያ ቤተሰቦቻችን እንኳን ደስ አለን ደስ አላችሁ። ሶለዳ ሚዲያ 45 ሺህ ሰብስክራይበሮች ደርሰዋል። ይህም በእናንተ ድጋፍ ነውና እጅግ አድርገን እናመሰግናለን። አሁንም በዚህ ሳምንት ወደ 50 ሺህ በሚደረግ ጉዞ ከጎናችን ሆናችሁ ሶለዳ ሚዲያን ሰብስክራይብ፣ ዝግጅቶቻችንን ላይክ፣ እንዲሁም ለወዳጅ ዘመዶቻችሁ ፕሮግራሞቻችን ሼር እያደረጋችሁ እንድታበረታቱን በታላቅ አክብሮት እንጠይቃለን። የትግራይ አርሚ 24 አዛዥና ታጣቂዎች በአላማጣ ከተማ ብሬን እና ዲሽቃ በመጫን በፓትሮል ህዝብን ማሸበራቸው ቀጥለዋል ተባለ። በአላማጣ ከተማ የትግራይ አርሚ 24 አዛዥ ንጉስ ኪሮስና ታጣቂዎቹ በአላማጣ ከተማ ብሬን እና ዲሽቃ በመጫን በፓትሮል ህዝብን ማሸበራቸው ቀጥሏል ተብሏል። ባለፈው ሳምንት የአላማጣ ህዝብ የደብረ ጽዮንን የኖራቸዋልን ፉከራ ለመቃወም ሰልፍ ለማድረግ በሚንቀሳቀስበት ወቅት ታጣቂዎቹ በዲሽቃና በብሬን ታጅበው በከተማዋ ላይ ሽብር በመፍጠር ህዝቡ እንዳይሰለፍ ለማድረግ ቢጥሩም ሳይሳካላቸው ቀርቷል። ይህንን ድርጊታቸው የቀጠሉበት ታጣቂዎቹ ትናንትና ግንቦት 14 2017 ዓ.ም ዓ ም ከዘጠኝ የአላማጣ የወጣቶች እንቅስቃሴ መሪዎች አንዱ የሆነው እና በአላማጣ የ01 ቀበሌ ተወላጅ የሆነው ሰለሞን ሻራውን ሰልፍ እንዲካሄድ ቅስቀሳ አድርገሃል በማለት አፍነው የወሰዱት ሲሆን በምድረገነት ትምህርት ቤት ሌሊቱን ሙሉ 30 የሚደርሱ ታጣቂዎች ሲደበድቡትና ሲቀጠቀጡት እንዳደሩ ተገልጸዋል። አሜሪካ በሱዳን ጦርነት የኬሚካል ጦር መሳሪያ ጥቅም ላይ ውሏል አለች። አሜሪካ እንደ ኢሮፓያን አቆጣጠር ከሰኔ ስድስት ጀምሮ ተግባራዊ የሚሆን ማዕቀብ በሱዳን ላይ ልትጥል እንደምትችልም ይጠበቃል። አሜሪካ በሱዳን ላይ እንደ ኢሮፓያን አቆጣጠር በ2024 የኬሚካል ጦር መሳሪያ መጠቀሟን ካረጋገጠች በኋላ በሀገሪቱ ላይ ማዕቀብ እንደምትጥል የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። እንደ ኤሮፓና አቆጣጠር በ1991 በኬሚካል እና ባዮሎጂካል የጦር መሳሪያዎች ቁጥጥርና ጦርነት ማስወገጃ ህግ CBW አክት ላይ መሰረት ያደረገው ውሳኔ ሱዳን አካል የሆነችበትን የኬሚካል የጦር መሳሪያ ኮንቬንሽን CWC-ን የማታከብር መሆኑን ከማረጋገጥ ጋር ተያይዞ ለኮንግረሱ ቀርቧል። የመመሪያው ቃል አቀባይ ታሚ ብሩስ በሰጡት መግለጫ ዩናይትድ ስቴትስ የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች መጠቀም እንዲያቆምና በሲደብሊው ሲ ስር ያሉትን ግዴታዎች እንዲወጣ ትጠይቃለች ብለዋል። የአስራአምስት ቀን የኮንግረስ ማሳወቂያ ጊዜን ተከትሎ በፌዴራል መዝገብ ላይ ማስታወቂያ ከታተመ በኋላ ማዕቀቡ ከጁን 6 2025 ጀምሮ ተግባራዊ ይሆናል ተብሎም ይጠበቃል። እርምጃዎቹ ዩናይትድ ስቴትስ ወደ ሱዳን የምትልካቸው ምርቶች ላይ እና የአሜሪካ መንግስት የብድር መስመሮችን የማግኘት ግደቦችን ያካትታል። ዩናይትድ ስቴትስ ለኬሚካል ጦር መሳሪያ መስፋፋት አስተዋጽኦ ያደረጉ አካላትን ተጠያቂ ለማድረግ ቁርጠኝነቷን በድጋሚ የገለጸች ሲሆን፣ የሱዳን ኬሚካላዊ የጦር መሳሪያዎች መጠቀም የተደረገውም የተደረገው ሪፖርቶችን ተከትሎ ነው ተብሏል። እንደ አውሮፓውያን አቆጣጠር ጥር 16 2025 ላይ የወጣውን የኒውዮርክ ታይምስ ዘገባ እንደሚያመለክተው የዩናይትድ ስቴትስ ከፍተኛ ባለስልጣናት የሱዳን ጦር ሀገሪቱን ለመቆጣጠር በሚዋጋው የፈጣን ድጋፍ ሰጪ ኃይሎች ቡድን ላይ ቢያንስ ሁለት ጊዜ የኬሚካል ጦር መሳሪያ ተጠቅሟል ይላል። የኬሚካል ጦር መሳሪያ ጥቃት ከመሃል ሱዳን ርቀው በሚገኙ አካባቢዎች ላይ በሰፈሩ የአርኤስኤፍ ታጣቂዎች ላይ ያነጣጠረ እንደነበርም ተዘግቧል። የአፍሪካ ህብረት ፍልስጤማውያን ወደ አፍሪካ ለማፈናቀል በሚደረገው ጥረት ደስተኛ እንደማይሆን አስታወቀ። የአፍሪካ ህብረት ፍልስጤማውያንን ወደ አፍሪካ ለማባረር በሚደረገው ሙከራ ደስተኛ ሊሆን አይችልም ሲሉ የአንጎላ የውጭ ጉዳይ ሚኒስቴር ቴቴ አንቶኒዮ ተናግረዋል። በእርግጠኝነቱ የሁለቱ መንግስታት መፍትሄ ሁለት መንግስታት ጎን ለጎንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን እንጠብቃለን ሲሉ አንቶኒ ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል ይኸው የተነገረው በብራስለስ ሶስተኛው የአውሮፓ ህብረትና የአፍሪካ ህብረት የሚኒስትሮች ስብሰባ ላይ ነው እኛ ለክልሉ ቅርብ ነን እናም ቢያንስ ለነዚያ ሰዎች ስቃይ ግዴለሾች አይደለንም ብለዋል አንቶኒዮ የአፍሪካ ህብረት መርህ ሁሉ ጊዜ ግጭት በሚፈጠርበት ቦታ ሁሉና ለፊልስጤም ህዝብ ጎን ይቆማል ብለዋል የአፍሪካ ህብረት ለጉባኤው ብቸኛ ቋሚ ተጋባዥ የፍልስጤም ባለስልጣን ሊቀመንበር መሆኑን ገልጸው ለህብረቱ የፍላጎት ጥያቄ ትልቅ ጉዳይ ነው ብለዋል። ካላስ በበኩላቸው በአፍሪካ የሳህል ክልል ያለው ሁኔታ የአውሮፓ ህብረትን በጣም ያሳስበዋል በማለት ህብረቱ በአዲሱ የሳህል ስትራቴጂ ላይ እንደሚወያይ ተናግረዋል። እኔም የሁለትዮሽ ስብሰባዎችን አድርግ ያለው ከአፍሪካ ሀገራትም የእነርሱን አስተያየት ጠይቅ ያለው ስትል የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ተናግራለች። በአህጉራዊ የሽምግልና ጥረቶች ለአፍሪካ ህብረት ድጋፏንም ገልጻለች። እነዚህ ሁሉ ሂደቶች በአፍሪካም የአፍሪካ መሪና የአፍሪካ ባለቤትነት አላቸው ብላለች። ካላስ በተጨማሪም በየቦታው ውጊያ አለ፣ እናም የተሳሳቱ መረጃዎች ሩሲያ በተለይም በአፍሪካ ውስጥ ከምትጠቀምባቸው መሳሪያዎች ውስጥ አንዱ ነው በማለት ገልጻለች። አክላም የተሳሳቱ መረጃዎችንና የውጭ መጥፎ ተጽዕኖዎችን ሁልጊዜ መዋጋት አለብን ስትል አስታውቃለች። ሳውዲ አረቢያ በኤአይ ቴክኖሎጂ ተወዳዳሪነቷን የሚያጠናክር ኩባንያ ይፋ አደረገች። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ሂሜን የተሰኘው ኩባንያ ይፋ አድርገዋል። ኩባንያው የኤአይ ቴክኖሎጂ ውጤቶችን ማበልፀግና ማስተዳደር በዋናነት እንደሚሰራ ሬተርስ አስነብቧል። በልዑል አልጋ ወራሹ የሚመራው ኩባንያው የአረብኛ ቋንቋ ሞዴሎች ማበልጸግን ጨምሮ የኤአይ ሞዴሎችንና መተግበሪያዎችን ያበለጽጋል ተብሏል። ከዚህ ባሻገር ክላውድ ኮምፒውቲንግ እና ኤአይን ለማልማት የሚያግዙ ዳታ ሴንተሮችና መሰረተ ልማሶችን እንደሚገነባ ተገልጿል። በመንግስት የገንዘብ ድጋፍ የሚደረግለት ኩባንያው በዘርፉ ቴክኖሎጂ ሳውዲ አረቢያን ቀዳሚ ለማድረግ እንደሚያግዝም ተጠቁሟል። በዚህም ሀገሪቱ በነዳጅ ምርት ላይ የተመሰረተውን ኢኮኖሚዋን ለማሰባጠር የምታደርገውን ጥረት ይደግፋል ነው የተባለው። በመጨረሻም ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ተከለከለ። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋው ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ህግን ማክበር ባለመቻሉ ምክንያት ተሰርዘዋል ብለዋል። ይህ በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናቸው ሲሉም ሐሙስ፣ በማህበራዊ ሚዲያ ገጻቸው ልጥፍ ላይ ጽፈዋል። ሃርቫርድ ውሳኔውን ህገወጥ ሲል በመግለጫው አውግዟል። ከአንድ መቶ አርባ በላይ ሀገራት የመጡና ዩኒቨርሲቲውን እና ይህችን ሀገር በማይታመን መልኩ የሚያበለጽጉትን ዓለም አቀፍ ተማሪዎቻችንና ምሁራኖቻችን ለማስተናገድ ሙሉ በሙሉ ቁርጠኞት ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለት አርብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስታደምጧቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷቸው የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።